በደቡብ አፍሪካ በአንድ ሳምንት ውስጥ ሁለተኛ ኢትዮጵያዊ ማንነታቸው ባልታወቁ ታጣቂዎች ተገደለ። ወጣት ተሻለ ገብረ ዮሐንስ ተወልዶ ያደገው በሆሳና ወጣቶች አምባ አካባቢ ሲሆን ከልጅነቱ አንስቶ ጠንክሮ የምሰራና የሰፈሩን ወጣቶች ስራ ያስተማር እንደነበር የሃዲያ ብሔራዊ ንቅናቄ ባወጣው መግለጫ አስታውቋል። መግለጫው ሲቀጥልም ስራን ሳይንቁ መስራት ያስተማረው ተሻለ ልጅነቱን ሱቅ በመክፈትና እሱን ከፍተኛ ደረጃ በማድረስ ሆሳና ለወጣቶች አርአያ የነበረ ሰው ነበር። ወደ ደቡብ አፍሪካ ከሚሄዱ በፊት ደከመኝ ሰለቸኝ ሳይል የሚሰራ እንደሆነ ሁሉም የአምባ ሰፈር ነዋሪዎች ይመሰክሩለታል ብለዋል። እንዲህ አይነቱን ታታሪና ለፍቶ ጥሮ ግሮ የሚኖር ወጣት ነፍሰ ገዳዮች በደቡብ አፍሪካ ውስጥ ሕይወቱን መንጠቃቸውንም አስረድቷል። የዚህ ወጣት አስክሬን ትናንት በጆሃንስበርግ መድኃኔዓለም ካቴድራል ወዳጅ ዘመዶቹ በተገኙበት ተሸኝቷል። በደቡብ አፍሪካ በአንድ ሳምንት ያልታወቁ ታጣቂዎች በኢትዮጵያ ላይ ግድያ ሲፈጽሙ ተሻለ ሁለተኛው ነው። ቀደም ስል ዳኛ ግርማ ፊጣ ተገድሎ አስክሬናቸው አዲስ አበባ የገባ ሲሆን የቀብር ሥነ ሥርዓታቸው ዛሬ ሆሳዕና ቃለ ሕይወት ቤተ ክርስቲያን መፈጸሙ የሚታወቅ ነው ነፍስ ማር